እሺ ሰላም ሰላም፣ እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ ዛሬ ያዘጋጀሁላችሁ አጭር ኪውዝ ነው። የአምና የ2017 ሪሚዲያል ተማሪዎች ከነሱ ላይ ወስጄ ነው ያዘጋጀዎች ይጠቅማቸዋል በየተስፋ አረጋ ረጋታ። ወደ ጥያቄ ስገባ ዊች ዋን ኢስ ክላስፊድ አአዝ ኤፕሮክሲሚት ኮዝ ኦፍ ሪሶርስ ዲግራዴሽን ይላል ከሚከተሉት ውስጥ ለ ናቸራል ሪሶርስ መበላሸት ወይም ጥፋት ዋና ምክንያት የሆነ የትኛው ነው የሚል ነው። እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ የሚሆነው ዲፎሬስቴሽን ወይም የዛፍ መቁረጥ የሚለው ትክክለኛ መልስ ነው ማለት ነው። ምክንያቱም የዛፍ መቁረጥ በቀጥታ ከመሬት ወይም ከኢኮ ሲስተም ጋር ግንኙነት ስላለው ነው ማለት ነው። ስለዚህ ትክክለኛ መልሳችን ዲፎረስቴሽን የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ሁለት ዊች ዩኤንኤ ኮንፈረንስ ፈርስት ኢንትሮዲስ ዘ ተርም ኢኮ ዲቨሎፕመንት ይላል መጀመሪያ ጊዜ ለዩኤንኤ ስብሰባ ቃል የተገባው የትኛው ነው ነው የሚል ነው። እንግዲህ ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ስቶክሆልም ኮንፈረንስ ናይንቲ ሰቨንቲ ቱ ትክክለኛ መልስ ሲ ነው ማለት ነው። ምክንያቱም በ1972 በስቶክሆልም ስብሰባ በተለያዩ አካባቢዎች ላይ የዲቨሎፕመንት አግሪመንት አስቀድሞውም ቃል ተገብቶለት ነበር ማለት ነው። ስለዚህ ትክክለኛ መልስ ስቶክሆልም ኮንፈረንስ ናይንቲን ሰቨንቲ ቱ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ ሶስት ዋትስ

ትክክለኛ መልስ ነው ማለት ነው። ዲሞግራፊክ ትራንዚሽን ማለት በማህበረሰቦች እድገት ከከፍተኛ የልደት ወይም ሞት ደረጃ ወደ ዝቅተኛ ለውጥ ሲደርስ ዲሞክራቲክ ዲሞግራፊክ ትራንዚሽን ብለን ልንጠራ እንችላለን ማለት ስለዚህ ትክክለኛ መልሳችን ምርጫ ኤ ትክክለኛ መልስ ነው ማለት ነው። ሺ ጥያቄ አራት ዊች ተርም ዲስክራይብ ዘ ኮንፍሊክት አራይዝ ፍሮም አን ኢኳል አክሰስ ቱ ሪሶርስ ዲዩቱ ካልቸራል ፕራክቲስ ይላል ምን ማለት ነው ከባዕላዊ ልምዶች የተነሳ እኩል የማይሆን የ የምንጭ መዳረሻ ግጭቶች የሚገለጽበት በየትኛው ነው የሚል ነው ጥያቄው። እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልስ የሚሆነው ስትራክቸራል ስካር ሲቲ የሚለው ትክክለኛ መልስ ነው ማለት ነው። ስትራክቸራል ስካር ሲቲ ከማህበረሰብ ወይም ከባዕላዊ ስርዓቶች የተነሳ እኩል የማይሆኑበት የምንጭ መዳረሻ ስለሆነ ማለት ነው። ስለዚህ መልሳችን ቢ ስትራክቸራል ስካርሲቲ ነው ማለት ነው። እሺ ጥያቄ አምስት ዋይ ኢዝ ላንድ ኮንሲደር ቦስ ሪሶርስ ኤንድ አን ኢንቫይሮንመንታል ኮምፖነንትስ ኢን ጂኦግራፊ ጂኦግራፊካል ስተዲስ ይላል። ምድር የጂኦግራፊ እና የአካባቢ ጥናቶች ምንጭ እንደሆነ ለምን ይቆጠራል የሚል ነው ሀሳቡ። እንግዲህ ትክክለኛ ከዚህ ውስጥ ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆንን የሚችለው ምርጫ ሲ፣ ምርጫ ሲ ኢትስ ሰፖርትስ ኢኮ ተርምስ ንድ ማን አክቲቪቲስ ሶሪ፣ ኢኮሲስተም ንድ ሂዩማን አክቲቪቲስ የሚለው ትክክለኛ መልስ ነው ማለት ነው።